ሰላም ሰላም፣ ጤና ይስጥልኝ ድና የተከፈላችሁ የንስር ቤተሰቦች እንዴት ናችሁ? ደናችሁበት፣ ሰላማችሁ ይብዛልኝ። ዛሬ እንደተለመደው ለየት ባለ ቪዲዮ ተገኝቼላችኋለሁ ማለት ነው። የዛሬ ቪዲዮ የሚሆነው ጓደኛዬ እየመጣች ነው፣ ምሳ ልንበላ ማለት ነው። ነገር ግን ያሰብኩት ነገር አለ፣ ጉድ ላደርጋት ነው። ቪዲዮውን አብረን የሚከታተል አብራችሁ ይቆዩ። እንግዲህ ቤተሰቦች እየመጣች ነው ማለት ነው። ምሳ አብረን ልንበላ ነው። ያለውን ሂደት ደግሞ አብረን እናያለን። አብራችሁ ይቆዩ። ያው እንደውም መጣች

አይደለ እና ጊዜ እንግዲህ አክብረ ስለመጣሽ፣ እንኳን ደህና መጣሽ እያለው ያው ምሳም ደግሞ ቀርቦን የደረሹና እንደ አጋጣሚ አዝዤ ነበር እየመጣሁ አስቤ አዝዤ የጠበኩሽ ያው ደርሷል። ወደ ምግባችን እንሂድ እና እንዴት ነው ሕይወት ቤት በጣም አሪፍ ነው እንቅስቃሴ ነው

ጊዜ ምንም ባይኖርም ግን ደግሞ እንደዚህ አንዳንዴ እየተገናኙ እንደዚህ ምሳ መገባበዙ መጫወቱ ደስ ጥሩ ነገር ነው ብዬ ነው የማስበው። እዚህ ናት የይ በጣም አስመስረከአንጁ ስለመጣሽ ጥሩ ነበረሽ፣ አመሰግናለሁ። ጀምር ጀምሩን እንጀምር

በጣም የሚጣፍጥ ምሳ ነው ይገብል። በጣም ነው፣ በጣም ነው ነው። በነገራችን ላይ በጣም ደስ ይላል። በጣም ነው እንደዚህ፣ በርገርና ሳንድዊች በጣም ነው። እኔ እዛ እኮ ነው አዘጋጅ አዝሽ ማለት ነው። ላይ ሰፈሬ ነው በነገራችን ላይ

ሂሳብ እንድትከፊ ብዬ ነው እንጂ እ አይ ማለት ሰፈክ አንቺን እዚህ ሰፈር የመጣሁት አንቺን ማለት ይኖርሻል ብዬ እኮ ነው። ምንም ሳልሆን የመጣሁት ማለት ነው። መ ዝም በይ፣ በእናትሽ አትቀልጂ። እየቀለኩ አይደለም

ሰፈረሽ ነው ብዬ ሰፈረሽ ነው። በቃ የሆነ ነገር ይዛሽ ወጣለች ብዬ ነው። በጣም ርቦች ስለነበረ በቃ ልጥራትና እሱን አብረን እንበላለን የመጣው ወይ፣ ብር ይዘሽ እኔ ጋር ብዙ ብለሽ እንዴት ነው ብር

እንደምን ሆነሽ ነው መቅዲ? እንደማያውቅ ሰው አትሁኝ እንጂ ስንት ነገር ታውቂው የለ። እንደ ምንድን ነው የማደርግ የሚሻለው? እሺ አሁንም በቃ አይ፣ ችግር የለውም በቃ። ለማንኛውም እኔ ልሂድ ስልኩን ልስጣቸው እና ከሄድሽ እኔ የመቅዲ የሆኑት እነ ስልክሽ ለታይፍ እንጂ ግን መስራት አልሽኝ ብትይ ምን ችግር አለው? ብር ይዤ በስርዓት እንትንን ነበረ የማደርግ የሚሻለው በጣም ነው የሚያስጠላው እንትን ለማለት ራስ በጣጥሩ ነው አንስተው መከፈል ያለበት ትራንስፈር እንደማልጠቀም ታቂያለሽ እንዲሁም ብር እያወጣው እንትን በትቻለሁ እኔ ደግሞ የትራንስፖርት ብቻ ነው አሁን እንዴት ነው ትራንስፖርት ብቻ ነው ያለኝ ምንም የለኝም ትራንስፖርት ራሱ ይጎልብኛል። ነዛ ነው ይሄ። ትራንስፖርትም ሰጥሻለሁ እኮ ቤት ችግር የለውም ቤት ከደረስን በዚህ ብቻ ሰጭ። በናትሽ፣ አረ በናትሽ ነይ

ከዛ ከፈይ የሰማጭነት ነበር መጨረሻ ላይ ያሰፈተው ማለት ነው። እኔ እኮ እንደዚህ አይነት ቪዲዮ ስለምሰራ እየበላሁ ምናምን ምግብ ስለምሰራ እየበላን እንስራ ብላ ነው የመሰለኝ እንጂ። አዎ እንደዛ ያሰፈተው እኔ ፕራንክ አልመሰለኝም ስለጀበ በጣም ነው ደነገጥኩ።

በቃ መለስሁ ነገር የነበረ ስለሆነ ስልኬና እኮ እስክንጨርስ ድረስ ያለውን ሰዓት ያው ቪዲዮ ላይ ስላልገባ ነው። መብላት ብቻ ሆነ ምናምን እያልኳት ጭንቅላት ለማየት ነበረ። ለማንኛው ወይ እንደዚህ ለማንኛውም ቤተሰቦች ይህን ይመስላል። ለምን በባሉ እንጨርሰው፣ ይሄን ነው እና ጋይስ ለቤተሰቦች ላይቀር ይሁላት ብጨናነቅም ፍራንግ ቢሆንም ይሁላት እና መቅድን ባካችሁ፣ የመቅድ ቤተሰቦች ሰብስክራይብ አርጓት፣ ላይክ አድርጓት፣ ቪዲዮቿን እስከመጨረሻ በማየት አበረታቷት። ቤተሰቦች እንግዲህ እናንተ ናችሁ ለኛ ያላችሁና የምታበረታቱን የምትደግፉን እናንተ ናችሁ። ይህን ታውቃላችሁና ባካችሁ ቪዲዮችን በማየት ላይክ፣ ሰብስክራይብ በማድረግ ተባበሩ። እናመሰግናለን በጣም የመቅድ ቤተሰቦች። ሰላም ሚንን